በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አመሰን ይሁ ለጥቅምት በዛቲ ዕለት መጽአ በስደት ቅዱስ ሳዊሮስ ሊቀ ጳጳሳት ዛንጾኪያ ሀበ ብሔረ ግብጽ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሁለት በዚች ቀን የአንጾኪያ ሊቀጳጳሳት ቅዱስ ሳዊሮስ ወደ ግብጽ አገር ተሰዶ መጣ። ይህም የሆነው በመናፍቁ ንጉስ በዮስጥያኖስ ዘመን ነው። እርሱም ንጉሱ በኬልቄዶን ሃይማኖት የሚያምን ነው። ሚስቱ ንግስት ግን የሃይማኖቷ የቀና ነው። ቅዱስ አባሳዊሮስ ሮስን ተወደዋለች። ትብረዋለችም ንጉሱን በስውር ሊገድለው ይሻዋል። ቅዱስ አባሳዊ ሮስንም በስውር ይገድለው ዘንድ ንጉስ እንደሚሻው ንግሥት ተባዋወቀች ጊዜ ከአንጾኪ ሀገር እንዲወጣና ነብሱን እንዲያድን ወደ አባሳዊ ሮስ ላከች። እርሱ ግን መሸሽ አልፈለገም። ለንግስትም እንዲህ አላት። እኔ የክብር ይግባውና ስለጌታዬ ኢየሱስ ክርስቶስ ለሞት የተዘጋጀው ነኝ። ንግሥቲቱም ብዙዎች ምእመናንም አብዝተው በለመኑት ጊዜ ከሀገር ወጣ። ከእርሱም ጋራ ከምእመናን አብረውት ወደ ግብፅ ሀገር የተሰደዱ አሉ። ንጉሡም በፈለገው ጊዜ አላገኘውም። ፈልገውም ወደ እርሱ ያመጡ ዘንድ ወታደሮችን ላከ። ክብር ይግባውና ጌታችን ስለሰወረው፣ እነርሱም በቅርባቸው ሆኖ በመካከላቸው ሲጓዝ አላገኙትም። በአንድ ቦታም አብሯቸው ሲያድር እርሱ አያያቸው፣ እነዚያ የንጉሡ ወደ ጭፍሮች አያዩትም። እርሱንም አጥተው ተመለሱ። ወደ ግብፅ አገርም በደረሰ ጊዜ ከቦታ ወደ ቦታ ከደብር ወደ ደብር በስውር የሚዘዋወር ሆነ። እግዚአብሔርም በእጆቹ ላይ ታላላቅ የሆኑ ድንቆች ታምራትን አደረገ። በአንዲት ቀንም ወደ አስቄጥስ ገዳም ደረሰ። የሐዋርያትንም መጽሐፍት የጻፏቸውን መልእክቶች የከበረ ወንጌልንም ካነበቡ በኋላ እጆቹን ታጥቦ ማይፈዱን በገለጠው ጊዜ በጻሕሉ ውስጥ የቁርባኑን ኅብስት አላገኘውም። ደንግጦም አለቀሰ። ከዚህም በኋላ ወደ ሕዝቡ ተመልሶ እንዲህ አላቸው፣ ወንድሞች እነሆ የቁርባኑ ኅብስት ተሰውሮ በጻሕሉ ውስጥ አላገኘሁትም እና ይህ የሆነ በኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላውቅአላወቅኩም በዚያንም ጊዜ የእግዚአብሔር መልአክ ተገልጦለት እንዲህ አለው፣ ይህ የሆነ በኃጢአት ወይም በህዝብ ኃጢአት አይደለም፣ ሊቀ ጳጳሳት አባሳዊ ሮስ እያለ መስዋዕትን ለማሳረግ በመድፈርህ ነው ነው እንጂ። ቄሱም መልአኩን ጌታዬ ሊቀ ጳጳሳት መኖሩን አላወቅኩም አለው። አባሳዊ ሮስም ወደ ቆመበት ቦታ መለከተው፣ ቄሱም ወደ አባሳዊ ሮስ ሂድዎ ከጉልበቱ በታች ሰገደ፣ ቡራኬም ከእርሱ ተቀበለ። ሊቀ ጳጳሳት አባሳዊ ሮስም የጀመረውን የቅዳሴውን ስርዓት እስኪፈጽም ቄሱን አዘዘው፣ እርሱንም በታላቅ ክብር ወደ ቤተ መቅደስ አስገቡት። ከዚህም በኋላ ቄሱ ወደ መሰዊያው በወጣ ጊዜ የቁርባኑን ህብስት በጻሕል ውስጥ አገኘው። ካህናቱና ህዝቡም ሁሉ እግዚአብሔርን አመሰገኑት። የቁርባኑም ስርዓት ከተፈጸመ በኋላ ካህናቱና ህዝቡ ሁሉ ከሊቀ ጳጳሳት አባ ሰዊሮስ ቡራሽ የተቀበሉ። ከዚያም ወጥቶ ወደ ሀገረ ሰሀ ሄደ። ስሙ ዶራታዎስ ከሚባል እግዚአብሔርን ከሚወድ ባለጸጋ ሰው ደርሶ ከእርሱ ዘንድ ተቀመጠ። ምእመናንንም እያስተማራቸው ና በቀናች ሃይማኖት እያጸናቸው እስከሚያርፍባት እስከ የካቲት ወር 14 ቀን ኖረ። ለእግዚአብሔር ምስጋና ይሁን እኛንም በዚህ በቅዱስ አባ ሳዊሮ ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ ሰላም እብል ለዛ አብደርከ ስደተ ሳዊሮ ስምት ክሀድ ሃይማኖተ ክርስቶስ ርህቴተ ወአመ አድገ ቀሲዝ ቀሲስ ቁርባኑ እንዛአፋ መቅደሰ አንተ ተሃብ እንተ ተሃብ ኦት ከ እምጻይል ህብስተ ቁርባን ከበተ ወተከስቶት ከኪያው ከሰተ በዚችም ቀን ደግሞ የህርያቆስና የሰማይቱ ቴክላ መታሰ ማሰቢያዋቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሶስት በዝች ቀን ለአባቶች ሊቃነ ጳጳሳት ሀምሳ አንደኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባ ስምኦን አረፈ። በዚችም ቀን የሀዲስ ጊዮርጊስ የምስክርነቱ መታሰቢያ ሆነ። ዛቅረብኩ ማህሌተ አዘኪሬ ላፈምለተ ጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸድቀ መበለቱ ኩፈምለ አቡ ብኡላዝ ዘተርፈ

ሐዋርያው አቡነ ታዲዎስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዎስ ተአምር ይህ ነው። ጸሎቱና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዎስ ሆይ፣ ቀድሞ የንጉስን ከተማ ዳግመኛ ጉርን፣ ሶስተኛም ሸሚን፣ ዛሬ ግን ተውኩልህ። ዛሬ ደግሞ ከአንተ ወዴት እሄዳለሁ? አባ ስለ አምላክ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዎስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል ነገርህ ሐሰት ነው አንተ ሐሰተኛ የሐሰት ማባቷ ነህና ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችህን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍ አይቀዝፍ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን አገልጋዩም አትሆንም አለው አቡነ ታዲዎስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ ሶስት መቶ የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዎስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው፣ ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ እንድትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምታት በምታውክ ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ስራ ገልጦብሃልና ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል። የክፉ ስራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዎስም ከዛሬ ጀምሮ እስከ ዘለዓለም ድረስ ከዚህ ስፍራ ወደዚህ ወደዚያ እንዳትንቀሳቀስ በመቤት የስም መለኮታዊ ስልጣን የታሰርክሁን አለው። ከዚያም ጊዜ ጀምሮ ሰባት ዓመት በቃሉ ስልጣን ታስሮ በዚያ ኗረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰረህ ማደሪያ የተፈታሁን አምላኬ ይቅርባይ ነውና፣ እኔም ስለ እርሱ ምሬ አለሁ አለው። በዚህም ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዎስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም አመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዎስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲሕ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዎስ ጸሎትና በረከት ከህዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። አስራ ሶስቱ ሁሉ ተላጭተው መንኩሰው አስራ ሶስቱ ሽፍቶች አስራ ሶስት ጻርቃል ቅዱሳን ስነ ምግባር ያለው ህዝብ ግብረ ገብ ያለው ህዝብ፣ አስቦ የሚኖር ህዝብ። በዚህ የኑሮ ውድነት እኮ እዚህ ጎረቤት በደንብ እየተበላ እዛው ከጎረቤት እኳ አንድ ደብቶ የሚያደር ረሀብተኛ ኳዳል። የኑሮ ውድነቱ እናንተ ቤት በር እንዳንኳኳ እኛ ቤት ከፍቶ ገብቷል። አንዳንድ ሀብታሞች ግን ገና እያኳኳ፣ እኛ ቤት ከፍቶ ገብቶ አብሮ ማሪው ነው። ዳዊትና ሰሎሞን የእስራኤል ነገስታት ናቸው ሀብታሞች ናቸው። አዋቂዎች ናቸው። ባለስልጣኖች ናቸው። እና እነዚህ ትልልቅ ባለስልጣኖች ነገስታት ያሳሰባቸው ቤተ መንግስታቸውን በወርቅ በብር ገነቡ። በዘግባ በጥድ ገነቡ። አሳምረው አስውበው አስጊጠው ገነቡ። ዳዊት አንድ ቀን በዛ በአማረ በተዋበ በተጌጠ ቤተ መንግስት በወርቅ ወንበር በወርቅ ዙፋን እየተቀመጠ በወርቅ ሰሀድ ኩባያ እየበላ እየጠጣ ሙሉ ረፍት ላይ በሆነበት ጊዜ ምን አስታወሰ? ይህ ለዚህ ቤተመንግሥት ያበቃኝ ከበግ እረኝነት የሕዝብ እረኛ ያደረገኝ ከበጎች ደጎ ወደ ቤተመንግሥት ያስገባኝ አባቴ ወንድሞቼ ሲንጉኝ ሲያገሩኝ እግዚአብሔር ይበቃልቆ ቀብጦ የሾሩኝ የእግዚአብሔር ድንኳን ውስጥ ነው ያለው። ስለዚህ የእግዚአብሔር ቤት መሰራት አለበት ብሎ አመለከተ። እግዚአብሔር ደግሞ መልስ ሰጠ። የለም አኮ አንተ ዘትንድ ፍተ ቤት ቤቱን የምሰራኝ አንተ አይደለም አላ ወድከ ዘወፅ ቄከ ውሩ የአንድ ፍተ ቤተ ከአብራክህ የሚከፈለው ልጅ ነው የሚሰራው። ብሎ ለሰሎሞን ቤተ መቅደሱን የማነሱን መብት ለማሰጠ እግዚአብሔር ለሰሎ መሰል የሚገርማችሁ ግን እዚህ ላይ በጣም የዳዊትን ልባምነት አስተዋይነት ቅንነት የሚያስረዳ ምን እንዳለ ታውቃላችሁ? በቃ መስራት ካልቻልኩኝ የሚሰራበትን ቦታ የሚሰራበትን ቁሳቁሱን አሟልቼ ልሙት አለና ወርቁን፣ ብሩን፣ እንጨቱን አከማሽቶ ብረቱን አከማሽቶ የሚሰራበትን ቦታ መርጦ አጥልቶ ለሰሎሞን አስተካከለ። እዛ ሰሎሞን ደግሞ ቤተመቅደሱን ሰራ እና እንግዲህ ቅድም እንደነገርኳቸው ያ ሰሎሞን ያሰራው ቤተመቅደስ እስካሁን ድረስ የማን ቤተመቅደስ? የሰሎሞን መጠሪያ ሆነ ማለት ነው። የአዲሷ ቤተ ክርስቲያን ደግሞ በዋናነት ክርስቶስ በደሙ ነው የመሰረታት፣ በችካር የመሰረ በቁርፉ አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያን እሰራት አለው። የገሃነም ደጆች አይበረታቱባትም፣ በምድር ያሰሩ በሰማይ እየታሰረ ይሆናል፣ በምድር የፈታው በሰማይ እየተፈታ ይሆናል፣ የመንግስተ ሰማያት ቁልፍ ሰጥቻለሁ ብሎ ጴጥሮስ የተሾመበት ምድራዊው፣ ሰማያዊቱ፣ ጊዜያዊቷ፣ ዘላለማዊቷ ቤተ ክርስቲያን ደግሞ የአዲስ ኪዳን ናት። እንግዲህ ቤተ ክርስቲያናችን ለኛ ሶስት ነገራችን ናት፣ ባለፈውም ተናግሯል። ክርስትና ስንነሳ መከበሪያችን፣ ስናገባ መሞሸሪያችን፣ ስንሞር መቀበሪያችን። ስላሴ ጓሮ እኮ ስንት ጀነራል ስንት ዶክተር ስንት ዝነኛ ሰው ተቀብሯል አደለም? እነዚ ዝነኞች እነዛ ባለስራ ከሞቱ በኋላ ቤታቸው ተቀብሯል አልተቀብሯል? ሬሳችን ዓለም የተጸየተው ሬሳ ተቀብላ ቀድሳ ፈታ ጸለያ ለፈጣሪዋ በመጻት የምታስረክበው ማና ቤተ ክርስቲያን ነው። እንግዲህ እንስታያል ያለ ይህንን ነው። በዚህ መጠቀታ ጎተ ቦታ ሊሰጣላቸው ሽብር ደርሷል። እውነት ብዙ ጉዳይ እንዳለባቸው እናውቃለን። የኑሮ ትጫና እናውቀዋለን። ምንም እኛ መላየት አይደለንም፣ ሰማይ አይደለም እናንተ የኑሮ ውድነቱ ሌሎች ግን ገብቶ አስወጡት። ፋቅስ ማሪ ነው በጣም ነው። እኔ የኢትዮጵያ ህዝብ ጠንካራ መሆኑ የተለካበት ይሄ ዘመን። በዚህ ዘመን እየራበው እየጠማው መስጊድ ብትሄዱ መስጊዱ አጥለቅልቆታል፣ እዚህ ብትመጡ ምድመቁ በዚህ አጥለቅልቆታል። ሲዘምር የሚሰማ እንደዚህ የሮድነት አሜሪካን ቢገጥማቸው ዋይት ሃውስን አይደለም ወደ ሰማይ ራሱ ሚሳይል ተኩሱ ነበር። የኢትዮጵያ ጨዋ ህዝብ ክ ስነ ምግባር ያለው ህዝቡ ግብረ ደንብ ያለው ህዝቡ አስቦ የሚኖር ህዝብ። በዚህ ኑሮ ውድነቱ እኮ እዚህ ጎረቤት በደንብ እየተበላ እዛው ከጎረቤት እ አንገቱ ደብቶ የሚያደራ ረሀብተኛ እኮ አለ። ስነ ምግባር ያለው እግዚአብሔር የሚፈራ ህዝብ ስላለ እንጂ አንተ እየበላ እሱ የሚራብበት ምክንያት ታላቁ ሊቅ ዮሐንስ አፈወርቅ እኛ ተረዳሉ ያለው እንድትጸርቁ ብቻ አይደለም እንዳትባሉ ጭምር ነው። እየሰማችሁ ሆነው ትንሽ አብታሞች ካላችሁ አሉ ታላበላቸው እንበላችሁ ነው ቻይ ነው የሰማ ጣካ የተራበ የተራባ የተራቆተ አልዱስ ቤታቸው ይጠበቀ። ዮሐንስ አፈወርቅ አንድ ሀብታም ገንዘቡን ሲሰጥ ቤቱን እያስጠበቀ ነው። በዚህ በመጽሐፍ በስንት ሰዓት ላይ ይገርማቸዋል። ሁለት ባልና ሚስት ሀብታም በጣም ሀብታሞች ነበሩና ግን በራቸው ክፍት ነው። ለድሃ ለመነኩሴ የለካ ለድሃ ክፍት ነው፣ ይረዳ ነው ይረዳና ሌቦች እንዴት ንዝረፋቸው ብሎ ተማከሩ። ቀን ቀለሉ። ዙሪያውን ያለው ህዝብ ቤቱን ይጠብቃል። ዘበኛ የለውም ቤቱ ዙሪያውን ያለው ዳህዝ ዘበኛ ነው ሚጠ በኋላ ምዘድ የፈጠሩ የለም እነዚህ ባልና ሚስቱ እየሰማቸ መንፈሳውያን ናቸው። መነኩሴ ካህን ይወዳሉ። ስለዚህ ከላይ የመነኩሴ ቀሚስ፣ የካህን ልብስ ከውስጥ ሰይፋችን ይዘድ ገብተን ከገባን በኋላ እነሱ ሲተኙ እነሱን ገድለን ዘርፈን እንወጣለን ብሎ ስንክ ህዳር አስራ አራት አስራ ሶስት ቀን በተጻፈ ስንተጻፍ ምራል

አስራ ሶስት ሁሉ ተላጭተው መንኩሰው አስራ ሶስቱ ሽፎች አስራ ሶስት ቅዱስ ቅዱሳ። ክፉ ሰዎች መለወጥ ይቻላል። አመፀኞች መለወጥ ይቻላል። ነጫጫ ባልሽ በመነጫ ነጫት አትመልሽ፣ በመሳደብ አትመልሽ፣ በውግት አትመልሽ። የእኔ ፍቅር በማለትን አንበሳውን ታገር ነቡር ታለሰልሸዋል። አያቸው እነዚህ ሽፎች የለወጣቸው ማለት የሰውየው መልካም ስራ ነው።

በዓሉን የበረከት በዓል ያድርግልን። አምላካችን ቅድስ ተዋህዶ ሃይማኖታችን አስፋልን። መመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ቅደስ ስም ከትምፃ መንግስት ከበይ ኩን ፈቃድ ከበከም በሰማይ ከማሁ በምድሪ ሲሳየነ ዘለለ እለትን አበነ የወምድግለን አበሳነ ወየጋየነ ከመኒነኒ ንህድግ ለዛ አበሰለነ የታበአን ነግዚኦውዝ ተመንሱ ታላ ድነን ነው ባልሃንም ኩሉ እኩይ

ወኃጢአተ ኩሉ ህዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን